በጣም ነው የሚያምረው። ይሄ ክራውን ውይ ሀቢባዬ ስታምሪ። እስቲ ይ ማን የላከልኝ ያምራል። ያው ማን የላከልኝ ያምራል። እስክሪንሻ ታሳይ። ሰላም ውዴ እንዴት ነሽ? አለን ማሪ ሰላም ነው ነሽ ደናንኝ ኔውድ ልጆችሽ ደና ናቸው? ደና ናቸው። አልሐምዱሊላህ በቃ፣ እኔ እንደው ነው ታሪክ ልነግርሽ ነበር ጅዳ ላይ ያሳለፍኩትን። እሺ ደስ ይለኛል። እዛ ጅዳ ላይ እየኖርኩኝ አንድ ጓደኛ ነበረችኝ እንዲሁ። አሁን የምታውሪ ዘይብ፣ ማን ነው የሚያውረው አሁን? ዘይነብ፣ ዘይ ዘቢብ ነው ኑኑዬ ነው ወይንስ ሎሊፖፕ? ማን ነው የሚያወራው አሁን? ነኝ እማወራሽ፣ እኔ ነኝ። ሚውት ነበር የሚያሳየው። እሺ ሎሊፖፕዬ፣ እሺ ቀጥይው እናቴ እየሰማንሽ ነው። ጅዳ ላይ ሆኜ እኔ እዛ በምኖርበት ጊዜ ፀጉር ቤት ከፊል ነበረችኝ እና ከእኔ ጋር በጣም ጥሩ ነበረች። እኔ ሰራተኛ ሁሉ አመጣላት አለው። ልጅ ነበረችኝ። ልጄን እያዝኩኝ ስሄድ እያዘነችልኝ ብሎ ሁሉ ትሰጠኛለች አሁን አንድ እዛ የምትሰራ ሐበሻ ነበረች። እኔ ደግሞ ያው ከሰው መቅረብ ስለምወድ ቀረብኳት ልጅቷን። በኋላ ብዙ ቀርቤያት ያው አብረን እዛ እየበላን እየጠጣን፣ በጣም እየተግባባን፣ ሴትዮዋ እኔን ነው በጣም የምትወደኝ እና እዛ እሷ ጋር እየሰራሁ እያለ ከመሬት ተነስታ በቃ ትጠምደኛለች። ከሴትዮዋ ታጣላኛለች። በቃ ያልሆነ የሆነ ወሬ እያወራች እና እኔ አልሐምዱሊላይ ደህና ትዳር ነበረኝ። ያን ጊዜ ኦቤክ ቤት ከመቀመጥ ብዬ ሂጅ እሰራለሁ። እና በቃ እየጠመደችን ከሰው ታጣላኛለች፣ እኔም መጥፎ ታደርገኛለች፣ ሰው እንዲጠላኝ ታደርገኛለች። ግን እህቷ በጣም ትወደኝ ነበረ። እህቷ ባለትዳር ናት። ልጄንም ትወዳለች፣ እኔንም ትወዳለች። እና የገዛቷን ምን ትለኛለች፣ እንዴት ትቀርቢያታለች ከዚህች ጋር ትለኛለች። አይ እኔ ዝም ብዬ ነው ያው ያንቼት ስለዛ ጸጉር ቤት ስለምንገናኝ በዛ የተነሳ ነው ከእሷ ምግባባ ትላለው። እና አንድ ኤርትራዊ ደግሞ እዛ የምትሰራ ነበረች። እሷ በጣም ከኔ ጋር ትግባባ ነበር በጣም እና ልጆች አላት። እና ጓደኛ ነን። አሁን ምን እንዳደረገች አታውቂያለሽ? እኔ እች ልጅን ካየሆን ጀምሬ እየታመምኩ ነው ትልና ፀጉሯን አበጠራ ስትጥል ጸጉሯን ትወስድባታለች። ሊሆንሽ ጸጉሯን ተወስድና ምን እንደቃጠለችው ምን አረጋችው አላቅም። እቺ ልጅ እዛ ኤርትራ ስትሰራ ስትሰራ ሁለት ልጆች አላት። ከኔ ጋር በጣም እንዋደዳለን። እቤትም እኔ ምናምን ካለ ባለ ኤርትራዊ ስለሆነ እኔ ስለማልጠቀሚያ ያን ነገር አመጣላት አለው። አሁን በጣም አብረን እየኖርን እየኖረ ልጅቷን ጥምድ ትይዛታለች። አሁን ብታይ ልጅቷ ወላ ላዚ ምንም መሀል ጊዜ አልኖረችም። ስንት ጊዜ ልጅ እምቢ ሲላት እምቢ ሲላት በመሀል ታረግዛለች በመሀል ስታደረግ ይህን ስራዋን ታቆምና ቤት ትቀመጣለች። አሁን ቤት ስትቀመጥ መቼም ያሏህ ነገር ልክ ልጁን ስትወልድ በቃ ትታመማለች ይሁል። ትታመምና ልጁን ልክ እንደወለደች በቃ ስንትኔ እንጃ አመትም እንዲህ አልተቀመጠችም፣ ታማ ትሞታለች ይሁል። አሁን እሷ ሞታም እዛ ቤት እኔ እየሰራሁኝ እያለሁ እኔ ምንን ጥምድ ሰራተኛዎቹን ሁሉ ብታይ ሁሉን ታዛቸዋለች። እዛ ቁጭ ብለ ስታዛቸው ስታዛቸው መጨረሻ አላህ ምን አደረጋት? ተመልሶ እነሱ ጠመዷትና፣ ዝም ብሎ ይሄ ድመት የሚቀመጥበት የሆነ ክፍል ማር ቤት ውስጥ ጓሮ ውስጥ አስቀምጠዋት፣ አሰቃይቶ አሰቃይቶ ወረቀቷን ኢቃማዋን ሁሉ አበላሽተው አገር አሳፈሯት። እኔ አሁን እኔ በእኔ በጣም ትቀና ነበረ። እኔ ባሌን አላሳያትም በጣም መጥፎ ስለሆነች አላሳያትም ባሌን። እኔ ባሌ እንዲህ እላታለሁ። የለም ባሊሽ፣ አንቺ ባሊሽ ወይም ባንግላዲሽ ይሆናል ፓኪስታን ይሆናል ትለኛለች። አዎ እላታለሁ። እና በደንብ ያው ለብቻዬን ያኖረኝ ነበር። ደባል እንኳን አልኖርኩም ከሱ ጋር ከተገናኘሁ ጀምሬ። አሁን በዛን ጊዜ እንደዛ ስጠምደኝ ስጠምደኝ በቃ ሴትዮዋም ተቀየረችብኝ ከፊሌ ልጅቷን በቃ አይኔ ማየት አትፈልግ። ምን ል ጊዜ ድሮ የሚወዱኝ በር ይዘጉብኛል። በቃ እኔ ደግሞ አሁን ከፋለ በባሌ ማድረግ ስለፈለግኩኝ እሺ፣ በቃ በባሌ ከፊል አርጉኝ ስል ሰዎቹ ብሩን ከበሉ በኋላ ይበልቁብኛል። አሁን ባሌ በራሱ ተናዙን ሊያደርግልኝ ሲል፣ አረ ጋማሽን እኮ በልቃብሻለች ይለኛል። አረ ወላ አልበለቀችብኝም ይኸው ይሄና አልቀራ መክፈል ተብያለሁ አለ። እሺ ብዬ በቃ ያው ልጅ ሳላለ በመሀላችን የአንካራ ማይከፍልና የጋማን ያስጀድድልኝና አልሐምዱሊላ ደህና እና እየኖረን እየኖርን እንዲሁ ከሴትዮ ጣላችን ያለያየች። እኔም ጠውቋ ተራርቅ ያት ቀረው በኋላ ብዙ ፈተና አይታ ወደ ሀገር ገባች። እና በቃ ብዙ ጊዜ ሰው ችግር ነው ሰውን እኛ ወደድን ብለን መቅረብ የለብንም ብዙ ነገር ይጎዱናል። ስለዚህ ከዛም በኋላ በከሷ ጀምሬ ወላሂ ሰውን በአበሻ እንዲስቀርብ እኔ አበሻ ብታይ ለሳምንት ነው ጓደኛ ቢሆነኝ ከዚያም በኋላ በቃ ይቀየሩብኛል። አሁን እኔም በቃ ትንሽ በዚህ በሀገሩ ሁኔታ የተነሳ እኔም ወደ ሀገር የገባውን አያ አልሀምዲላ ረቢል አለሚን ባሌም አልሀምዲላ ጥሩ ነገር አደረገልኝ ወደ ሀገር የገባው በቃ ልጄንም የሆነ ቦታ ላኳት የሆነ ሀገር ላኳት ኤርትራዊ ስለሆነ እሱ እና በቃ ይህ ሁኔታ ላይቼው ብቻዬን እየኖርኩኝ ነው። እና ከሰው ጋር መኖር በጣም ከባድ ነው። ስለዚህ እኛ ሰው ጠልተን አይደለም አንችን ሰው በጥሩ ስትቀርቢ ሰው ለአንቺ መጥፎ ነው የሚመኝልሽ። በአሁኑ ጊዜ ደግሞ በጣም ሰው ተቀይሯል። ኢትዮጵያ ላይ በጣም ጓደኛ እንኳን ብለሽ ወላ አምነሽ የምታቀርግ ሰው የለም። ትንሽ ኑሮሽን እንኳን ካዩት ከሳምንት በኋላ በአንቺ ላይ በቃ ይቀየሩብሻል። ስለዚህ እንደ ጅበርሽን ዘግተሽ እንደ አረብ ሀገር ነው የምትኖሪ እዚህ ሀገር ይኸው፣ እና እንደዚህ ነው እልሻለሁ። ይሄ ነው ታሪክ እልሻለሁ። እና ብዙ ነገር አይቻለሁ፣ ብዙ ፈተና አይቻለሁ። በጣም እናመሰግናለን። በጣም አስተማሪ ነው። ትክክል ነሽ። አሁን ዘመኑ ከፍቷል። ሰው እርስ በርስ ተፈራርቷል። ሁሉም ብቸኛ እየሆነ ነው እየኖረ ያለው። መፍትሄው ምን እንደሆነ አላውቅም። ፈጣሪ ይወቅ። እና ባለቤትሽ እስከ አሁን እሱ እዛ ነው ያለው፣ አልመጣም። ያው እኔ ብቻዬን ነው እዚህ የምኖረው። እሱ እዛ ነው። እኔ አሁን ብዙ ጊዜ እንኳን ወደ ናፍቀሽ ባለ ጅዳ ነው አዛ ነው የሚኖረው። በቃ እዚህ አልመጣም። ያው እኔ ብቻዬን ነው የምኖረው አናፍአንይናፍቅሽም ባለቤትሽ አይናፍቅሽም? ቢናፍቀኝ ምን ይደረጋል? ያው የወንድ ነገር ታውቂያለሽ። እንግዲህ እሱ ሌላ ምስትም አለችው የሀገሩን ልጅ አግብቷል። ሌላ ምስት አለችው። አንቺ ላይ ነው ከአንቺ በኋላ ነው። ወላሂ ከአንቺ በፊት እሷ ከሄደች በኋላ ነው እኔን ያገባኝ። ምስቱ እዛ ወደዛ ሀገር ከሄደች በኋላ እኔን አገባኝ። ከዛ አብረን ሀያ አመት ነው ሀያ አምስት አመት ኖርን አብረን በእና ሚስቱ ነው አሁን መለሳት? ብቸኝነቱ እሱ ብቻውን ወንድ ልጅ ብቻውን አይችልም። ሚስቱን መለሳት ወይስ ሶስተኛ ሚስት አገባ? ወላድ መለሳት። ወላሂ ምስቱ እዛ ነው ያለችው ውጭ ከነ ልጆቿ፣ እኔ እዚህ ነው ያለሁት። ደውሎ እኔ ናና እንኳን ስለው እመጣለሁ፣ እመጣለሁ ይለኛል። በቃ ያው እንትን ብዙ የምትመላለለውን ብዬ ዝም አልኩኝ። በቃ ምን አደርጋለሁ? ያው ልጄን አላህ ያኖርልኝ። አንድ ልጅ አንድ ልጅ ብቻ ነው የወለድሽው ማሬ በቃ እኔ በዛን ጊዜ ልጅ መውለድ እፈልግ ነበር፣ ሁለት ሶስት ታውቂያለሽ፣ የወንድ ነገር እኔም ትንሽ ወረቀት ይስተካከልልኝ በፊት እያልኩኝ እያለው ያ ወንድ ታውቂዋለሽ፣ መቼም ጊዜሽን የገፋብሻል ዛሬ ነገ እያለ እና እችንም አልሐምዱሊላህ አላ ሰጠኝ። በቃ እና አንድ ልጅ ብቻ ነው የወለድሽው በሀያ አመት ትዳር አንድ ልጅ ብቻ፣ ወላ አንድ ልጅ ብቻ ልውለድ ስለው ዛሬ ነገ ይለኛል፣ ዛሬ ነገ ይለኛል። በመሀል ደግሞ አረገዝኩኝ። ከቆየሁ በኋላ አረገዝኩኝና በቃ ትንሽ መንገድ ምናምን ብዙ ሲሄድ ወንተን አለብኝ ወረደብኝ። ከዛም በኋላ ብሎ ብሎ እምቢ አለኝ። ሳውዲ ላይ በትዳር ሃያ ዓመት ኖረሽ አንድ ልጅ ብቻ ለምን ታስፈቅጃለሽ? ዝም ብለሽ ወልደሽ አንቺ ኢትዮጵያ አትልኪም እንዴ ይሄን አሁን ደርሰውልሽ ነበር አንዷ። አሁን ስንት አመቷ ነው? ሌላ ሀገር የላክሻት በፊት ተሳሳትኩኝ እኔ እኔ በወለድኩ ጊዜ እኔ ኪኒን ዋጭ ብሎ ሲሰጠኝ ሞኝ ሆንኩኝ። አልውጥም የኔ ስለማይስማማኝ አልውጥም አልኩት። በዛን ጊዜ እሱ ፎርሳ ሲያገኝ በቃ እንትን አለ። ከዛም በኋላ በጣም ቆጨኝ። ያን ጊዜ እኔ ብልጥ በሆን ኖሮ እሺ ብዬ ያን ኪኒን እንደሚጠቀም አርገበ አዎ፣ እሺ ብለሽ ኪኒኑ ተቀብለሽ ስንት ቤት ጉድጓድ ውስጥ ተከችዋለሽ፣ ታረግሻለሽ። ምን ያመጣል አሁን ዛሬ ላይ ብቻሽን ሽን አትሆኝም ነበር። ገብቶሻል? ልጅ እኮ ወደፊት ስናረጅ ይጦረናል። ስናረጅ ብቻችንን አንሆንም ልጆች ካሉ። አሁን የት ናት ትልቋ ልጅሽ? ስንት አመቷ ነው? ሎሊፖፕ ፖፕ ያሉት አልገባኝም። ግን ምን ያስዋሻታል? ማንሽ ጉድ ደቀነባት። ለምን ተሻለ ልያልሽ እንዴ ዳይመንድ። ልጅ እናት ልጅ የመሰለ ነገር የለም። ባል አንድ ቀን ይሄዳል። ባል ሲሄድ ባዶ ቤት አትቀሪም። አሁን እሷ ባሏ ሄደ፣ ባዶ ቤት ቀረች። ከአንድ ልጅ በላይ ወልዳ ቢሆን ሶስት አራት ወልዳ ቢሆን ኖሮ ይከቧታል ልጆቿ። አንዱ አግብቶ ቢወጣ አንዱ አለ። በስተርጅና ለምብቻ ትሆናለች።

ፀጉር ቤት መጥላው መጣው እኮ ቢቸግረኝ፣ ሰላም ልትልሽ የምትፈልግ ልጅ አለች። አቡዬ ምንያሽ፣ እንች ሰላም። አቡዬ እንዴት ነሽ? አለሁልሽ። ማሪ እንዴት ነሽ? ሰላም ነው። በጣም ነው ቃል ሰላም ነው

ግን ሪች ምንድን ቲክቶክ ስምሽ አለ። ከዚህ በኋላ እንዳየው ሪች ሪች ሪች እያይሻለሁ። ከዚህ እንዲህ ነው ራስን ሴት ልጅ ቲንክ ዩ ሶ ያለባት ተሰሪ፣ አይላሽም ተሰሪ። ላማሬፀጉሪን ብቻ ተሰርቼ ነው የሚሄደው። ጥፍርና አይላሽ ለምን አትሰሪም? ሂና ተሰሪ፣ ፉል ፓኬጅ። ኪሊንግ ዋትሳፕ ላይ ማረ። እኔ እኮ እንትን ብቻ ነው ፀጉሬን ብቻ እዚህ ጋ እንትን ፀጉሬ ክፍት ስለሆነ ነው ማላ። ዞሮ ፀጉሬን ብቻ ትሰርቼ ልሄድ ነው የመጣው ስለመሸ። በይ፣ ከዛ ግን እግሬ ምናምን እሰራለሁ። በቃ ችግር የለውም ውዴ። በቃ እግርሽን፣ እጅሽን፣ ጥፍርሽን ተሰሪ። እግርሽን ሂና እጅሽን ሂና አይላሽ ተሰሪ። እሺ፣ እሺ፣ እሺ። በይ እንዳኪሊክ ዋትሳፕ ላይ አስገብቼ ደረሰኝ ልክልሻለሁ። እሺ፣ እኔ ማራ አመሰግናለሁ። እሺ፣ እኔ ፍቅር። ላይፍ ኢስ ሾርት ኢንጆይ ዩር ላይፍ። ረጁን ፎሎ አርጓት ጋይስ፣ ፎሎ አርጓት። ገበያው ተበቷል። እስኪ በደብ ፎሎ አርጓት።